እንዳ ጠብቁ ወለጋ ሄዳችሁ የሚል የለም። ናቸው በጣም ረስፔክት አላቸው፣ የሰው ክብር ሚባል ነገር አላቸው። እና አነግርሻለሁ ያልፉንፉን ብትይ እኛ ወለጋዎች እኛ ወለጋ እኛ ወለጋዎች ግን ስንወስዳችሁ አስረን አይደለም እንወስዳችሁ። እኛ ወለጋዎች ስንወስዳችሁ ወለጋ ዩኒቨርሲቲ ብለን ዩኒቨርሲቲ ነው የምናሳያቸው። በሺ የሚሆኑ ፕሮፌሰሮች እንትን ወለጋ በሺ የሚሆኑ ዶክተሮች የወጡበት። አጥፍታችኋል እናንተ እንላለን። አጥፍታችኋል ጥፋት አለባችሁ። ምን አይነት ጥፋት አለባችሁ? ወለጋ አንቃችኋት። አሁን ለምሳሌ አንድ ለንደን ውስጥ የነበረች ሴት ነበር። ወለጋ ሄደ ምድር፣ እኔ እንድትታሰር አልፈልግም ነበር ነበር እኔ ወለጋ ነኝ አይደል? ነይ ይኸውልሽ ወለጋ ማለት መርፌ እንደዚህ አድርጎ በሽታ ሲኖርብሽ የሚያድልሽ ነው። እላትለ እኔ እኔ እናቷ ገባሽ? እኛ ወለጋዎች ያ ቴና የአዲስ አጋዘሮች ትያለሽ ትያለሽ። እንደዛ አደለም። እንደ ወለጋ ትያለሽ። እኛ ወለጋዎች ቴና፣ እንደዚህ ቴና አናስርም። እኛ ወለጋዎች ወጣቶችን አናስደነግጥም። ግን ኮስተር ነው

ከዛ እኛ ወለጋዎች ሰዎች ሲያጥፉ ራሱ እንዴ ነው የምለው፣ አይታችሁ እንደሆነ ፈገኛ ነዶ መሌ ሲያዴ ሚምን ያዩኮ ማሊንጎ ዳገሩ ፈገኛ እኛ ወለቃዎች በፍትህ እናምናለን። እኛ ወለቃዎች በፍቅር እናምናለን ነው ወለጋ የደም ምድር ነው ያለችው። አሁን ለምሳሌ ብትመጣ ወለጋ የደም ምድር እንዳልሆነ ቀጥቀጠን አደለም፣ አስረን አደለም፣ አስደንግጠናት አስለቀሰናት አደለም እኮ። እች ሴትዮዋን እንኳን አሮጊት ናት፣ በጣም አሮጊት እኮ ናት። እቺ ለንደን ያለችው በጣም አሮጊት ናት። እና እንዴ ነው የምንላት? የእኔን ናት እንላታለን። ያ ወልደሻላ አደለ ነስቲ። ምናልባት በሆነ ነገር ተጎድተሽ ሊሆን ይችላል ወይ የሆነ ነገር ከሆነሽ ሊሆን ይችላል፣ ግን እንልና የሰውን ቅስም አለመስበር ሰዎች ቢያጠፉም ባያጠፉም አስበው አያጠፉ። ሲያጠፉ ደግሞ ቀስ ተብለ የሚመከሩት ማስጠንቀቂያ የሚባል ነገር አለ፣ ማጣራት የሚባል ነገር አለ። መጀመሪያ መመርመር አለባቸው። ከዛ በኋላ ለፍርድ ይቀርባሉ። ፍርድ ቤቱ ይታሰሩ ሲባል ይታሰራሉ እንጂ መጀመሪያ ታስረው ከዛ በኋላ ፍርድ ቤት አይቀርቡም። በህጉ መሰረት መንግስታችን፣ አብይዬ ብቸውዬ ያለው ምንድነው ሳናጣራ እናስራም ነው ያለው። አጣርተን እንጂ ይዘን አንመረምርም። ተመላላሽ ፍርድ ቤት አድርገን ነው የምንመረምረው። ግን እኛ ምንም አይበለም፣ ለወደፊቱ ግን እንዲሻሻል ግን እንጠይቃለን። አይመስላችሁም? ለወደፊቱ እንዲሻሻል፣ እንደዚህ አይነት ነገሮች እንዲሻሻሉ ብለን ነበረ። ግን የሚሻሻል ነገር የለም። ገብተን የምትመረመረው? ገብተህ ነው የምትመረመረው። ከገባህ በኋላ ነው የምትመረመረው። ገብተህ ትመረመራለ ከዛ በኋላ ሳይ ምናምን ሳይ ልጋረች ምናምን ነገር ትባላለህ። እዚህ ሶሻል ሚዲያ ላይ መብት ሳይሰጣቸው መብታቸውን ተጠቅመው ደግሞ እንዲህ ብለሻል ብለው የሚያሟሙቁ ሰዎች ግን መብት ሰጥታችኋቸዋል። እስኪ ንገሩን። ኢትዮጵያ ውስጥ ያላቸው ባለስልጣኖች መብት ሰጥተዋቸዋል። አንድ አካባቢ ተሰድቧልና ይንን አካባቢ ስለተሳደብሽ ብለው የሚያወሩ እውቅና ያላቸው ጥሩ ፎሎ ያላቸው የሚያሟሙቁ ሰዎች አሉ። ማለት ውክልና ብልጽግናዎች አሏቸው እዚህ ጋር ቁጭ ብላቸው ማለት ሀገራችንን የሚመራው የፀሐይ መንግስት ብልጽግና ስለሆነ ብልጽግና ስለሆነ ቲክቶክ ላይ ሊቀመንበር ምናምን አቅርባችሁልናል ወይ ያው የሶሻል ሚዲያ ሊቀመንበሮች አሉ ወይ ሶሻል ሚዲያ ላይ እንታወቃቸው ምክንያቱም እኛ የምናውቀውን ነገር የማናውቀውን ነገር እንጠይቃለን እንጠይቃለን እንጠይቃለን አይመስላችሁ ምን ይመስላችኋል? ማለት ፍርድ ቤት ነይ ተብለሻል፣ አከሌ እንደ ሀቢባ ማለት ነው። የሀቢባ እንኳን ብዙ ጊዜ የሚጠቅም ነው ያየ ነው እንጂ የሚያሳስረው እስካሁን አሳስራለች እ ሀቢባ። ሌሎቹ ግን እንዲላሉ እንዲህ ተብለሻል፣ እንደዚህ ሆነሻል፣ ነይና ህዝብን ይቅርታ ጠይቂ ካላልሽ እንዲህ ብለው የሚያጋግሉ ከእናንተ ጋር እጅና ጓንቲ የሆኑ ሰዎች አሉ አይደለም። ታዲያ እነሱስ ጉዳይ ማለት ብልጽግና የሚከፍላቸው ናቸው። እናንተ የምታሰሯቸው ናቸው። ማለት መንግስት ከሀገር ውጭ በሶሻል ሚዲያ ላይ ኢሌጋል እንትን አልክበት አወጣህብን እንዴ? የሚጠብቅን ምን አወሩ? እኛ ባለንበት ሀገር ስፒች ኦፍ ፍሪደም ስለሆነ መናገር እንችላለን። የሀገራች ውስጥ ያለውን ነው። እንግዲህ እንደልባችሁ የምታደርጉት ማለት ነው። የሴ አይደለም አይከብድም፣ ግን ትንሽ ይከብዳል። ማለት በጣም ከባድ ነው። አንዳንድ ሰዎች ደግሞ አሉ በጣም በብዙ ነገር የሚጠረጠሩ ስለነሱስ ጉዳይ ትሄዱበት አላችሁ እየሄዳችሁበት ነው ማለት አንዳንድ ጊዜ አንዳንድ ሰዎች አሉ ጠመንጃ የሚያቀብሉ አሉ ስንቅ የሚያቀብሉ አሉ ለታጣቂዎች እነሱም በቀጥታ እያስገባችሁ አይደለም እንዴ እነሱ ላይ ሰርመጫ ትወስዳላችሁ ሶሻል ሚዲያ ላይ ያሉ ሰዎች ዘራፉ የሚሉ እነሱ ላይ ስር ብጫ ትወስዳላችሁ፣ ወይስ እነሱን ከእናንተ ጋር ነው የሚሰሩት? ማለት ደብል ጀንቶች ናቸው? እንደዛ ነው? እንዴት ነው ነገሩ ነ ወይስ እንዴት ነው ባልና ሚስት ናችሁ? ስለዚህ እንዴት ነው ታዲያ? አሁን እዚህ ላይ ሆነ ዘራፍ ዘራፍ፣ እኔ አከሌ ዘር ምናምን ነገር የምንለው እንደኔ ያለው ማለት ነው። እኔ እንኳን እስካሁን ጠየት አላቀበልኩኝ። ጥይት የሚያቀብሉ ሰዎች፣ ስንቅ የሚያቀብሉ አገልግል፣ የሚያቀብሉ ሰዎች ምናምን ነገር እነሱ ላይስ ትሰራላችሁ ነው ወይስ እናንተ አቅም ያላችሁ ምስኪኖቹ እነዚህ ትናንሽ ወጣቶች ላይ እንዴት ነው ነገሩ? በነገራችን ላይ ግን የኢትዮጵያ የስፖርትና የባህል የቱሪዝም ፌዴሬሽን አድቨርታይዝ አያደርግላችሁም ሀገራችሁ ማለት ሀገራችሁን ማስተዋወቅ ከፈለጋችሁ እኮ ሰበብና አስባብ እኮ ፈልጋችሁ አለ ሀገራችሁ ማስተዋወቅ ያለባችሁ ይህንን ሁሉ ስበብ መፈለጉ ከ ያለባችሁ ካፍላችሁ እናስተዋወቅ ለኔ መጥቼ ቢሆን እንዲ አሁን እኔ ወለጋ ስሄድ ግን ትከፍሉኛላችሁ ወለጋ ላስተዋወቅላችሁ ትፈልጋላችሁ ወለጋ ሄጄ ሀገሬ የፍቅር ሀገር የፍቅር ሀገር አስራው ፍቅር የሚያሳዩ ሰዎች በጣም ደስ ይላሉ የፍቅር ሀገር ወለጋዎች ምናምን ክፈልኛ ክፈል እንድትከፍሉ ይፈልጋል ማለት ከኪሳቸው እኳ ደ ለምትከፍሉት የባህልና የቱሪዝም የስፖርት ምናምን ፌዴሬሽን ያ የከተማ ምናምን እነሱን ክፈሉ በሏቸው ከዛ በኋላ እያንዳንዱ የሶሻል ሚዲያ ሰው በሙሉ ይዤ መጥቼ ቦሼን መጀመሪያ ግን ሀገሬን ነው ማሳያቸው። ቅድሚያ ሙስና ትላላችሁ የቶኔ የተወለድኩበት ለቅምትን ደሚድ ሁሉ የጀግናውን ሀገር ያለውን እዛ ጋራ ምናምን ነገር አሳያቸዋለሁ። ኦኬ ተዘጋጁ፣ ተዘጋጁ ወይ ፖለቲካ ፖጠሊቃ ፖጠሊቃ በጣም ካካ ነው፣ በጣም ካካ ነው። እና እንድዛ ነው ላችኋለሁ። ተሰማቸው በጣም በጣም ተሰማችሁ ውይ ግባለት ናለት ወይም ቪዲዮ ባገኘሁ ደስ ይለኝ ሁላችሁም በከተማችሁ እንግዲህ የተናካችሁ ካላችሁ ወሎች ብሎ እኮ ማን ነበር ወሎ ብሎ የተሳደበ ማን ነበር ጎጃም ብሎ የተሳደበው እሱም በሙሉ ይዛችሁ እንዴት ትመጡ የጎጃም ሰው የወሎ ሰው የመቀሌ ሰው ምናምን እያለ የተሳደበ ካለ በስድብ ላይ ጠንክር ብሎ ለአዋጃችን ግን እንዴት ነው? በዘርፊያ ላይ ሳልጠነከራችሁ የሀገርን ሀብት የሚበዘብዙ መሬት የሚሸጡ መሬት አንድ ቀን አንድ ቀን አንድ ቀን አንድ ቀን ይዘው አስላደሩት መሬት የሚሰጡት እነሱ ላይ ስጠንከራ ይልም ይሄ ፀሐዩ መንግስታችን ይሄ ፀሐዩ መንግስታችን ድንገተኛው መንግስታችን ባዶ ሀገርና ባዶ መሬት የተቀበለው ይህኔ ጌታ እኔ ለነገሩ ወዳለሁ አሁን ወዳለ ተሰዝነኛለ በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ተሰዝነኛለ። እና እንዴት ነው መሬት የሚሸጡት ላይ ሰጉ ይሰራል? እስቲ ያሳዩን። አሁን እኛም ራሳችን ቲክቶክ ላይ ሰየት አባቱ መሬት መሬት ሲሸጥ የነበረ ወሮ በላይ የኢትዮጵያን ሀብት ሲሸጥ የነበረው የሆነ ከንቲባ አሰረው እንበል፣ እንበል እንደዛ ወይዘሮ አዳነች አበቤ አዲስ አበባ ላይ እነዚህ ሌቦቹን መሬት የሚሸጡትን ምናምን ነገር

የሀገሬ ሰው ሲጠሩት አሉ የማሳሉ ሀገር እናትልቀቅ። የቤተሰብ ቤት፣ የዘመድ ቤት። እሺ፣ እነሱ እነሱንስ እንዴት ነው ለሕግ ታቀርባላችሁ? ለፍትህ ታቀርባላችሁ? ሄዳዎችን መሬት የሚሸጡ ገበሬዎችን የሚያስነሱ ሲል ድረስ በአንድ መሬት ላይ ሶስት ካርታ የሚያወጡ፣ አሁን ለምሳሌ የእህታችንን የገለቴ ነገር አለ። የገለቴ ነገር ጉድ እኮ ነው። የገለቴ ገለቴ ነው ስሙ አይደለም። የገለቴ ጉዳይ አለ። እኔ እውነት እኔ በነገራችን ላይ አልገባም። እንደው ፎር ኤግዛምፕል ነው ላቅርብ ብዬ ነው እንጂ ያልኩት። በነገራችን ላይ ገለቴ ገለቴ ዘጠኝ እንግዲህ ሲሸጥባት እንግዲህ ሰውዬው እውነት ይሁና ይሁን አላቅ ሲሸጥባት፣ የእህታችንን አንድ ኢትዮጵያ የእህታችንን እኔ ኦሮሞ ናት አይደለም። እሱም ኢትዮጵያ ወንድሜ ነው

ስራው እና አንድ አንዳንድ ሰዎች ደግሞ አሉ፣ ዘጠኝ ቤት የሚሸጡ ስ ዘጠኝ ቤት የሚሸጡ ከዚህ በላይ ህግ አለ እንላለን። አሁን ግን ህጉ ራሱ ፍርድ ቤቱ እውነት ነው። እኔ ግን አሁን ይህን ነገር ላይ ባልገባ ደስ ይለቀል፣ ምክንያቱም እኔ ሳጣሩ ወሬ ሳላምጡ መዋጥ አልወድም። አሁን ሴትዮዋ አለች ብዬ

ሪንት ኢትዮጵያ ተ ተም ምን ያውቃል? የሚያሳዩት እኮ መንግስታችን ይሉታል፣ መንግስታችን ይሉታል ሲል፣ ይኸውልህ ዘገባ የሚሰጡት ሰውዬው እኮ ተሸውዶ ይሆናል። ትሁ እውነት እኮ ነው፣ እውነት እኮ ነው። መንግስታችን እኮ ተሸውዶ እኮ ይሆናል ገባችሁ ተሸውዶ እኮ ይሆናል መንግስታችን እኔ እራሴ አሁን ቲክቶክ ገብቼ ኢንፎርሜሽን እኮ አላገኘሁም የምር ግን ሊሸውድ ይችላል ይሄ ደግሞ ቀልድ አይደለም ስለዚህ አሁን ይሄ ልጅ ዘጠኝ ቤት ሲሸጥ

ወይ አጠገቡ ያለውን ወሮ በላ ይሄንን ወሮ በላ ሙሰኛና ይሄ ይሄ በየቦታው እንትን የሚለውን ወይ አንዱን ዞር በላይል ዘሎ ብቻ አብይ አህመድ የሚባለው ሰውዬ ካልወረደ ይላል። አብይ አህመድ ከጉዳይ ጉዳይ አንተ ራስ የራስ ደግ አታረግም። ዞር በል በለው፣ እስቶፕ በለው። እስቶፕ ነው። ሰው ምን ይመጣል? ምን ይመጣል? ገብተን ተሰራላት እንዲያውም የመንግስት ሽሮ ትበላለህ። እምቢ ማለት ነው። እምቢ ኖ እምቢ ነው ማለት የለም እምቢ እንዲማ ነውር ነው። ጉዳይ ፈጽምል ካልሆነ የበላይ አካል ሄዳለው ትላለ። የበላይ የበላይ አካል እንዲ ካለ ደግሞ የበላዩ ደግሞ እግዚአብሔር አለ እኮ። የሁላችንም ለቅሶ እኮ ጠርቅም አድርጎ እንዲ ብንል እኮ ታሪክ ልናይ እንችላለን። እንደ 2011 አርጎ እኮ እግዚአብሔር እ ያንን ሰው ሄደ እኮ አይመስላችሁም እንዴ? አተገለ ገብረ መድር ምንድነው? ታሰረ አይደለ? ታሰረ። አሁን ይህ ሰው የዘጠኝ ቤት ሲሸጥ ዘጠኝ ቤት ሲሸጥ ሸጦ ከሆነ ከሆነ ነገር ያለው ሸጦ ከሆነ ነው እያልኩ አይደለም። እኔ ያልተጣራው ወሬ ላይ አልገባበትም። ኦኬ አላምንበትም። ነገሩም ደግሞ የሚያሳምን አደለም። እና ግን እኛ ምን አገባን? በባልና ሚስት ምን አገባን? የአገር ጉዳይ አደለም። እኔ መናገር የፈለጉት ምንድን ነው መናገር የፈለጉትኝ ምንድ ነው? ችግር አለ፣ ችግር አለ አብጮ፣ ችግር አብጮ ተንቀሳቀስ፣ ወደ ክልል ተንቀሳቀስ። ያቸው እስኪ ጥራቸው፣ የክልል የብልጽግና መሪዎችን፣ ከንቲባዎችን፣ አስተዳደሮችን አንዳንድ ጉል በጣም ፈርጣማ እንዲንዲ እንዲ ያሉትን ሰዎች ጥራለን። እና ምንድን ነው ያደረጋችሁት? በምን ምክንያት ነው?